አስቡት አንድ ግለሰብ ከኒውዮርክ በውበት ብትሉ በስፋት እንዲሁም በዘመናዊነት የሚበልጥ ከተማ አንድ ትሪሊየን ዶላር አውጥቶ ሲገነባ ብዙም አትደነቁ። ይህ በዚህ ቪዲዮ ከምናያቸው አንጻር ርካሹ ነው። በዛሬ ቪዲዮአችን የዓለማችን ቶፕ 17 ቢሊዮነሮች ሀብት እንኳ ቢደመር ወደዚህ ሰው የማይጠጋውን የሳውዲው ፕሪንስ ሰልማን ሁለት ትሪሊዮን ሀብቱን ምን ላይ እንደሚያውለውና እንደሚያጠፋው እናያለን። መሐመድ ቢን ሰልማን ቢን አብዱላዚዝ አል ሳኡድ ወይም በአጭሩ ኤምቢኤስ ይሄው ሙሉ ስሙ ነው። አገርም ስሙም ልክ እንደ ገንዘቡ ቁጥር የረዘመው ፕሪንስ ሰልማን የሀብት ምንጩ ምንድን ነው ካላችሁኝ እንግዲህ ያው እንደ ማንኛውም የአረብ ባለ ሀብት ነዳጅ ነው። በዓለማችን በደረጃ በካምፓኒ ሲወዳደር ሶስተኛ ላይ የሚገኘው በአፕል እና በማይክሮሶፍት ብቻ ነው የሚበለጠው። ከነሜታ፣ አልፋቤት፣ አማዞን፣ ቴስላ የሚበልጠውን ካምፓኒ ሳውዲ አርክ የሚያንቀሳቅሰው ፕሪንስ ሳልማን ትሪሊዮኖቹን የሚያፈስበትን ደሞኔ የመጀመሪያው እንግዲህ ሳልቫቶር ሙንዲ በታሪካችን በውድ ብር የተሸጠው ስዕል። ይህም ስዕል በ16ተኛው ሴንቸሪ በኢጣሊያዊው አርቲስት ሊዮናርዶ ዳቬንቺ የተሳለ ነው። ታዲያ በ2017 በሆንግ ኮንግ ሳንፍራንሲስ ከሞስኮና ኒውዮርክ በተዘጋጀው ኤግዚቢሽን ላይ በኒውዮርክ በክሪስቲ ተዘጋጅቶ በነበረው ኤግዚቢሽን የሳውዲ አረቢያ ሚኒስተር ፕሪንስ አብዱላ ይህንን ሳልቫቶር ሙንዲ በ450 ሚሊዮን 300 አሜሪካን ዶላር ይገዛል። ጀለስ በነ ሮናልዶ ኔቶርስ አንድ ስዕል ይገዛልሃል። መረጃዎች ሲወጡ ደግሞ የሳውዲ ሚኒስተር ፕሪንስ አብዱላ በኤምቢኤስ አማካኝነት ነበር የገዛው። ሳልቫቶር ሙንዲ ማለትም ትርጉሙ የዓለም አዳኝ ሲሆን በታዋቂ አርቲስት በዳቪንቺ ነበር የተሳለው። ስዕሉም ኢየሱስ ክርስቶስ በግራ እጁ ክሪስታል ይዞ የሚያሳይ ነው። ይህም የክርስቶስ ምስል የሆነው በኤምቢኤስ ሜጋያቺት ውስጥ ተሰቅሎ ይገኛል። አስቡት ውስጥ የተሰቀለው አንድ ትንሽ ፎቶ ከያቺቱ ዋጋ በላይ ሲበልጥ። ቡጋቲ ቬረን ግራንድ ስፖርት የዚህ መኪና ዋጋ 125 ሚሊዮን ዶላር ሲሆን በግራንድ ስፖርት ታሪክም ፈጣኑ መኪና በመሆን ተመዝግቧል። በአንድ ሰዓትም 431 ኪሎ ሜትር መጓዝ ይችላል። ላምበርጊኒ አቬንታዶር ኤስቪጄ ሌላኛው የፕሪንስ ሳልማን ቅንጡ መኪና በወርቅ ያሸበረቀ ሲሆን ዋጋውም 8 ሚሊዮን ዶላር ነው። እንዲሁም ሮልስ ሮይስ ፋንተም ድሮፔድ ካፕ፣ ቤንትሊ ኮንቲኔንታል ፍላይንግ ስፐር፣ ሮልስ ሮይስ ፋንተም ካፕ በድጋሚ ይምሰላችሁ፣ ይሄ ሌላ ነው ሬንጅ ሮቨር እና ሜርሴዲስ ጂ63 6x6 የሁሉ አሁን የጠራዋቸው መኪኖች የአንድ የመኪና ሻጭ ድርጅት አይምሰላችሁ፣ የፕሪንስ ሰልማን ወይም የኤምቢኤስ ነው። የመኪና ስብስቦቹ በአጠቃላይ 36 ሚሊዮን የአሜሪካን ዶላር ያወጣሉ። በሚገርም ሁኔታ ታዲያ ሁሉም መኪኖቹ በወርቅ የተሸፈኑ ናቸው። ሻታዩ ሉዊስ 16 በ2015 ኤምቢኤስ ይህንን ማንሽን በ300 ሚሊዮን ዶላር ገዝቷል። በሰዓቱም ኤምቢኤስ ውድ ቤት ገዛ በመባል የዓለም ሪካርድ ሰብሮ ነበር። ገዝቶም አላቆምም። ሳውዲ ውስጥ አለ የተባለ ግንበኛ በመቅጠር ማንሽኑን ሪዲዛይን አድርጎታል። ማንሽኑ ተሰርቶ እስኪያልቅ ድረስ ሶስት ድፍን ዓመት የፈጀ ሲሆን፣ ውስጥም ስራው እስኪያልቅ ድረስ 113000 ሰዎች ሌት ተቀን እየሰሩ ነበር። አፍሬጅ ሲሰራ ቀን በቀን 120 ሰዎች ማለት ነው ቀን ሰራተኛ አሉ የተባሉ ድንጋይ ቀራጭ፣ እብነበረድ ሰራተኛ፣ ጋርድነር፣ ቀለም ቀቢ ብቻ ሁሉም ነበር። ግማሽ የአሜሪካን ቢሊዮን ዶላር የፈሰሰበትን ስዕል የያዘው ሴሬን ያቺት በዓለማችን ከሚገኙ በዋጋና በግዝፈት ምርጥ አስር ውስጥ ያለው ይህ ያቺት ሌንጊዙ 439 ፊት ሲሆን፣ ሴሬን ቶፕ ላይ በአውቶማቲክ መብራት ያሸበረቀ ጃኩዚ፣ ምግብ መብያ ቦታ ባር፣ መኝታ ክፍሎች፣ ብቻ ብዙ ነገሮችን በውስጡ የያዘው ይህ የአቺት 500 ሚሊዮን የአሜሪካን ዶላር ዋጋ አለው። ውስጡ ከነበረው የ45 ሚሊዮን ዶላር ስዕል ጋር ታዲያ በአጠቃላይ ያቺት 1 ቢሊዮን ዶላር ዋጋ ይወጣል። የአቺቷ በመጀመሪያ የተሰራችው የቮድካ ባለጸጋ በመባል በሚታወቀው በሩሲያዊው ዩሪ ሼፍለር በ330 ሚሊዮን ዶላር ወጪ ነው። የሚያስገርመው ነገር ታዲያ በአንድ ወቅት ቢሊዮነሩ ቢልጌት የአቺቷን በሳምንት የ5 ሚሊዮን የአሜሪካን ዶላር

አሁን ደግሞ ወደ ስፖርት እንግባ። መቼስ የሰውዬ በቆየን ቁጥር ማይከተን ቦታ የለም። የልዑል ሰልማን የቅርብ ጊዜ ግዢ የሆነው የእንግሊዞቹ ፈርጥ እግር ኳስ ቡድን የሆኑት ኒውካስትል ዩናይትድ ናቸው። ኳስ የሚታዩ ከሆነ ቲሙን መቼስ ታቁታላችሁ። በተለምዶ በሉዓላዊ ሀብት አማካኝነት ማግፊዎች በመባል ይታወቃሉ። የሳውዲ አረቢያው መንግስት ፈንድ ወይም ፒፋ ኤምቢኤስ በመባል የሚታወቀው ድርጅት የእንግሊዝ እግር ኳስ ክለብ የሆነውን ኒውካስትል በ300 ሚሊዮን ፓውንድ ገዝቷል። ስምምነቱንም ለመጨረስ ሁለት ዓመት ገደማ ፈጅቷል። ነገር ግን የቀኑ መጨረሻ ላይ ኒውካስትል አሁን ላይ በገዢው ፕሪንስ ሰልማን ምክንያት የዓለማችን ሀብታሙ ቲም ሆኗል። በፕሪንስ ሰልማን ስር የሚተዳደረው ፒፋ ኤምቢኤስ ድርጅት የ500 ቢሊዮን ዶላር በጀት ያህል አለው። ኤለን መስክን ኔትወርዝ ሁለት እጥፍ ማለት ነው። ፕሪንስ ሰልማን ዲስኒ፣ ፌስቡክ፣ ስታርባክስ፣ ኡበር እንዲሁም ፋይዘር ላይ ኢንቨስት እንዳደረገ መረጃዎች ይጠቁማሉ። ፕሪንስ ሰልማንና ቤተሰቦቹ ባዶ መሬት ላይ ከተማ እየገነቡ ነው። እሱም ኒዮም በመባል ይታወቃል። በመጀመሪያው ኒዮም በመገንባት ላይ ያለች ከሁለት ቃላት የመነጨች ነች። የግሪክ ቃሉ ኒዮ አዲስ ማለት ሲሆን፣ ሁለተኛው ኤም ደግሞ ከአረብኛ የተወሰደ ምሕጻረ ቃል ሲሆን ለወደፊቱ የሚል ትርጓሜን ይዟል። ኤምቢኤስ ይህንን ፕሮጀክት በጥቅምት ወር በፈረንጆቹ በ2017 ባወጀበት ጊዜ በዓለም የመጀመሪያ ራሷን የምትቋቋም የላቀ ስማርትና የተጣራ ዜሮ የካርበን ልቀትን የያዘች ከተማ የመፍጠር እቅድ ነበር። መጻተኞች ውሎ አድሮ ሲመጡ የሚያርፉባትን ትክክለኛ ቦታ ይሆናል ሲል ገልጿል። ፕሮጀክቱም ተሰርቶ እስኪያልቅ ድረስ የተመደበው በጀት 500 የአሜሪካን ቢሊየን ዶላር ነው። ሚሊዮን አይምሰላችሁ ጋይስ፣ ቢሊየን ነው። በሚያስገርም ሁኔታ ታዲያ እየተገነባ የሚገኘው ይህ ከተማ ኒዮም የኒውዮርክን ሶስት እጥፍ መብለጡ ነው። በከተማ ውስጥ በማንኛውም ጊዜ የሚፈልጉትን ነገር ሁሉ ማድረግ ይችላሉ። መራመድ፣ ሳይክል መንዳት፣ እንዲሁም በረጅም ርቀት ላይ መጓጓዝ። እነዚህ ነገሮችም ለማድረግ የሚያስችሉ የጋራ ገዢ የኤሌክትሪክ ማመላለሻዎችን መጠቀም ይቻላል። በመሬት ውስጥ በከፍተኛ ፍጥነት የሚሄዱ የመተላለፊያ ስርዓቶች እና የከተማ አየር ተንቀሳቃሽ ጄቶችም አሉ። የሚገርመው የመጀመሪያው ሙሉ በሙሉ በራስ ሰር የሚሰራ የባህር ወደብም ይኖረዋል። እነዚህ ላይ ነው እንግዲህ ፕሪንስ ሰልማን ወይም ኤምቢኤስ ሀብቱን የሚያፈስበት ቦታዎች። በቀጣይ በአስገራሚ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።